ታላ ዛሬም ወደደኝ ብዬ ነገኝ ይወደኛል ማለት አይደለም። የሰው ልቡ አይታወቅም፣ እንደ ውሃ ነው የሚቀያየረው ማለት ነው። አምናንበት ከገባም በኋላ በኋላ ደግሞ በጣም ችግር ይፈጠራል ማለት ነው። ቆሞ ብለን ማሰብ ያስፈልጋል ማለት ነው። በጣም አሳሳቢ ና አንገብጋቢ የሆነ ጉዳይ ነው። ሁላችንም እንድናስብበት ይገባል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ራህማ ቤተሰቦች እንደትናችሁ? ሁላችሁንም ሰላም ሰላም ቢያለው፣ እንደውም ክርስቲያን ወገኖች ሰላም ሰላም ቢያለው፣ ሰላማችሁ ብዙ ይበልልኝ። እና ዛሬ ደግሞ በአዲስ ቪዲዮ ተመልሻለው ማለት ነው። ቪዲዮ የሰራው በጣም ቆይተው ነበር። ዛሬ መቅቻለው ማለት ነው። እሱንም የመጣውበት አንደኛና ዋነኛው ጉዳይ በተለይ የመዳም ቅመሞች ፍቅረኛ ይዘው መምጣት በጣም አደጋ ላይ እየጣለ ነው ማለት ነው። በጣም በጣም ከምንም በላይ አደጋ ላይ እየጣለ መሆኑን ደግሞ ልናቅ ይገባል ማለት ነው። ምክንያቱም ዛሬ ሪፖርት ላይ ከራሳችን ይመጣል ይሸኝና ሴሸኝን ከአንቺ ውጭ እኔ ሰው ሴትም አላይም። በቃ የሚሆነው የማይሆነው የቀበጣጥራል ይቀበጣጥራል እኛን ደግሞ አደጋ ላይ ይጥለናል ማለት ነው። ምክንያቱም ልባችን እዛ ውስጥ ልባችን በቅስ ውስጥ እንዳይወጣ ልባችን በሱ ልብ ይንጠለጠላል ማለት ነው። ምክንያቱም እኛ ብዙ ነገር አናይም። አንዴ ከመጣን በኋላ መጣን ነው አስር አይነት ወንድ ማናገር ሳይሆን እኛ አንድና አንድ አላማችን ምንድን ነው? ስራ መስራት ስለሆነ እነሱ ስንት ነገር ስላዩ ልባቸው ደግሞ ይቀያየራል ማለት ነው። ሰው ስለዛ በዛ መልክ ሳይሆን ራሳችንን ሴሪስ አድርገን፣ ዛሬ ሼሸኝሽ ወደድኩሽ ስላለሽ ነገን ይወድሻል ማለት አይደለም። የፈለገም ነገር ቢሆን ሁለተኛ ነገር ደግሞ ቸገረኝ፣ ብር ላክልኝ፣ ይሄን ላረግበት ብር ላክልኝ ለሚልሽ ወንድ ዝም ብለሽ ብርሽን መላክ የለብሽም ውድ እህቴ ማለት ነው። ምክንያቱም ሞትኩልሽ አበት ኩልሽ ያለ ማለት ነው። እሱ እኮ ከእሱ ለራሱ ማለት ነው ሰናበት እኔ ያለ ለአንቺ አማማኝ ቆረጠኝ ፈለጠኝ ያለ የማይሆን የሚሆን ፎቶ ያላከልሽ አንቺ ደሞ እዚ ጋር ልብሽ እንጥልጥል ይላል ማለት ነው። ወላሂ ከቤተሰቦች እሺ የበለጠ ልብሽ ምን ሰፋሰፈ ወዶ አይቴ ለሱ ነው ማለት ነው። ወላሂ ቤ ነው የሚነግረው ማለት ነው በእርግጠኝነት ምክንያቱም በተለ በተለይ ያፍቅረው የሚመጡ ህት ህቶቻችን ማለት ነው ከእንደዚህ አይነት ነገር መቆጠብ አለባችሁ። የእናንቴን በቃ ከወደዳችሁ ከፈቀራችሁ ብራችሁን አይቶ ሳይሆን ብር ፈልጎ ሳይሆን የእናንተን ማንነት እናንተን ምንነታችሁንና የእናንተን ፍቅር ፈልጎ ከሆነ እንዲሁም ያስታውቃችኋል ማለት ነው። ዝም ብሎ ለትርኪ ምርኪ ብር የሚፈልግ ወንድ ስልኩ ሳይበላሽበት ስልኩ ተበላሽብኝ የሚል ምክንያቱም ፍቅረኛ ይኮ ስልክ ላከችልኝ ለማለት በቃ የሌለ አይደል የሌለ የበላይነት እንዲሰማው ማለት ነው። ምክንያቱም አንቺ ምንም እዚህ ጋር የምታቂው ነገር የለም ን በቃ አንድ ወደትኩሽ ስላለሽ በፎቶ በስልክ ያወራሽ ሁሌም እንደዛው እንደደስደሽ እየኖረ ስለሚመስልሽ ማለት ነው። በርሽን አታባክኝ ወዷ ይቴ፣ ለራሴሽ፣ ለቤተሰቦችሽ መኖር አለብሽ። ያ ያለብሽ ያክል ለራሴሽም ለቤተሰቦችሽም መኖር አለብሽ። ያኔ እሱም ይሄን ስላጣው ይሄን ስለቸገረኝ ብሎ እያባበለ እያባበለ ብልሽ ብርሽን ሙልጭ አርግና ማለት ነው። ልክ ሶ ያግብት ሆነ የጠበቀሽ ይሆናል አንቺ በለፋሽበት ብር። ሁለተኛ ደግሞ እሱ ለራሱ ፈታ ዘና ያለበት አንቺ ስንት ፈተና አሳለፍሽ፣ ስንቱ የስንቱ ፊድ ገርፎሽ። እዚህ ጋር እኮ አንድ ኩብ ዘጠኝ ተሽ ሊሆን ይችላል። ይሄን ሁሉ ለመስዋእት የምትከፍሉ ማለት ነው። ለሶ ብለሽ እንደዛ ይየውሽ ይሄን እንደዛው ነሽ አገኘሽም ብር ደግሞ ለሶ እየላክሽለት በየጊዜው በየወሩ ልክ ደመወዝ እንደሚቀበል ሰው በቃ ላም አለች። እሱ እዛ ቁጭ ብሎ ያልማል ማለት ነው። ምክንያቱም ምንም መጎደለበት ነገር የለም ማለት ነው። ቢኮዝ አንቺ ልብሽ ወደሱ ብቻ ስለሚያስብ ማለት ነው። ራሳችንን መቆጠብ ራሳችንን ቆፍጠን ማድረግ አለብን። ራሳችንን ደግሞ አሳልፈን መስጣት የለብንም በተለይ ላላገባችሁና ላላገባችሁና ፍቅር ፍቅረኛ ይዛችሁ ለምትመጡ ውዴቶች በጣም መጠንቀቅ ያስፈልጋል ማለት ነው። እንደዛ ስል ብዙዎቻችሁ ቅሬታም ሊኖርባችሁ ይችላል። ቅር ሌላችሁም ደግሞ አይገባም፣ ምክንያቱም ሆነ በአንዳችን አንዳችን በሰማ ነው አንዳችን እንማማርበታለን ማለት ነው። ለብዙዎቻችን ትምህርት ይሆነናል ማለት ነው። እኛ እስካልደረሰብን በዛው ሰው ጫማ እስካልቆምን ድረስ ደግሞ እውነት አይመስለንም ማለት ነው። ሶ ስለዛ ራሳችሁን መጠበቅ አለባችሁ። ራሳችሁን ደግሞ ሲሪስ አድርጋችሁ መኖር አለባችሁ። አስሬ ወድሻለሁ አስሬ ስልክ ስለደወለ አይደለም ወንድ ልጅ የሚወድሽ ማለት ነው ያኔ አስሬ ስልክ የደወለ ሲልሽ በየጊዜው ስላወራሽ በየቀኑ ሶስት አራቴ ስለደወለ በቃ በቀኑ ሁለት የወደድኩሽ ስላለሽ በቃ እውነትም የወደደሽ እንዳይመስለሽ። ልብስሽን መንጠል ልብሽ መንጠልጠል የለብሽም። አንቺ ነጌ የት እደርሳለሁ ብለሽ እድሜሽን በሰው ሀገር ለመጨረስ ሳይሆን የነጌ ቀን የት እንደርሳለን ብለን ምን ማድረግ አለብን ማሰብ አለብን ማለት ነው። እኛ በቃ አሁኑኮ እድሜ ገና ነው። አሁኑኮ ገና ልጅ ነኝ። አሁኑ እኮ ብሬ ቢበላ ምንመስሉ አይታይም እያልን እንትንንላልን ማለት ነው ነውውስጣችን ያስባል ማለት ነው። እሱም ብቻ ማሰብ አደለም፣ የፈለገም ነገር ቢሆን የእጃችን ከለቀቅን ባላ ወጣትነታችን ብዙዎቻችን እድሜያችን ምንጨርሰው ድ ነው በስደት ሀገር ነው ማለት ነው። ሰርቼ ይተካለሁ ሰርች ያገኘለሁ ዛሬ ቤጠፋ ነገም ጋዜጣ አይጠፋም፣ አገኘዋለሁ እያልን ራሳችንን አሳልፈን አደጋ ላይ እንጥላለን ማለት ነው። በልጅነታችን በወጣትነታችን በአፍላ እድሜነታችን ማለት ነው። ሩጥን ሳንጠግብ ስደትን እየተሰደድን ስደትን እየኖርናት ያ ሰው ደግሞ እኛ የምንረዳው ሰው ደግሞ ለራሱ ፈታ ዘና ብሎ እየኖረ እኛን ደግሞ እዚህ ጋር እስሬ ብር እምጪ ብር ላክ እያል ያሳቅቅሻል ማለት ነው። በተለይ በተለይ ቪዲዮ ላክልኝ ለሚልሽ ወንድ ወላሂ ቪዲዮ ዝም ብለሽ አት አትላክ ውድ እህቴ ቪዲዮ፣ ብዙ አይነት ቪዲዮ አለ ማለት ነው። ይሄን ስሙን መጥቀስ አይጠበቅብኝም፣ ያው አስፈላጊም አይደለም። ከዛ እያስፈራራሽ እያስፈራራሽ ደግሞ አንቺ በዛን ሰዓት ስንቱ ወጡን ሚያጣ አለ በዛን ሰዓት ሚያማዩን ውሳኔ የሚገባ የሚገባ ሰው አለ ማለት ነው። ያንን ነገር ከማድረግሽ በፊት ምን ማድረግ አለብሽ? ራስሽን ቁፍጥን ማድረግ፣ ራስሽን ማስከበር፣ ራስሽን መጠበቅ አለብሽ ማለት ነው። መልፈስፈስ ደግሞ አይጠበቅብሽም ማለት ነው። ቁፍጡን ስትይበት ነው ወንድ ልጅም አንቺንም ቁፍጡን እናደርጉ ሚዝሽ ማለት ነው። በዚህ የጋጣሚ ወንዶችም ምሰሙት ካላችሁ ቅር እንዲላችሁ ብዬ አይደለም። ሁሉም ወንድ አንድም ነው ማለቴ አይደለም። አንዳንድ ወንዶች አሉ ሁላችንም እናውቃለን ማለት ነው። ከእንደዛ አይነት አላህ የጠብቀን ራስ ወዳጅ ከመሆን አላህ የጠብቀን ማለት ነው። ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፊሊስ አበረታቱኝ ማለት ነው። ተስፋ እንዳንቆርጥ እርስ በራሳችን አብረን እንደግ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፊሊስ፣ ላይክ ላይክ አድርጉ እስኪ አብረን እንደግ ባይነኝ። በዚህ አጋጣሚ ጥሩ ንጹህ አየር እያሳየዋችሁ ነው ሰዎች የበዛ ቁልቁጭ ብሎ እኔ ደግሞ ወደዚህ ወጥቼ እያስጎበኘዋችሁ ነው ማለት ነው። እንደዚህም ብዙም አየር የሚናፍቁ ስንተዋለ አሁን እንሄዳለን ስትለኝ ነው እኔ ለምን አላስጎበኛችሁም፣ ይሄ ወደዚህ ጎራ አልኩኝ ማለት ነው። ሸብቶ እና አብሽሮ የማያልፍ ቀን የለም፣ ሁሉም ነገር ያልፋል። እዚህ ጋር ደግሞ ቡና ያጠጣነበት ምናምን ሳበላነበት በላነበት ግን አላነሳ ነው ትርሙሱ ምናምን በዚያ ያኮላለ ባህላዊ አልባሳ ነው ማለት ነው። እንደው ዋጋደኛ ሄደች ብኝ ማታ እንደው መብራና ድራ። አሁን ደግሞ እነሱ ሌላ ቦታ ነው ያለነው ስትራ መተው ነበር። አሁንም ተመልሰው እነሱ ሄዱ፣ እኛም ልንመለስ ነው ማለት ነው። ይሄን ነገር ለምን አላሳያችሁም ቢ ቅረጻ ላይ ገባውኝ ማለት ነው። ውድላችሁንም፣ በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር፣ ሰብስክራይብ ያደርጋችሁ፣ ፕሊዝ ፕሊዝ ፕሊዝ፣ አበረታቱኝ። እኔ ውድ መልካም ቤተሰቦቼ፣ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ባይ። አሰላሙ አሊኩም ወራህመቱላሂ ወበረካቱ